የአውሮፓ ሊግ ዋንጫ ወደ ኦልድ ትራፎርድ ሄዳል ወይስ ወደ ሰሜን ለንደኑ ክለብ ያመራል? ሁሉም አይኖች ትኩረታቸውን በሳን ማሜስ ቢልባኦ ላይ ተክለዋል። ረቡዕ ምሽት ሁለቱ የእንግሊዝ ኃያላን ክለቦች ካሉበት ችግር መውጫ የሚሆናቸውን አንድ ተስፋ አንድ እድል ሰንቀዋል። ሁለቱ ክለቦች በፕሪሚየር ሊጉ ኮራጅ ቀጠና ከፍ ብለው ተከታትለው ተቀምጠዋል። የአውሮፓ ሊግ ፍጻሜ፣ ሁለቱም ክለቦች አሻራቸውን ጥለው የሚያልፉበት የታሪክም ቀን ይሆናል። በቶትናምና በማንቸስተር ዩናይትድ መካከል የሚደረገው የፍጻሜ ጨዋታ ለቀጣይ የውድድር ዘመን ለሻምፒዮንስ ሊጉ አንዱ የሚያልፍበት፣ ሌላኛው ደግሞ የሚቀርበት አጓጊ ፍጻሜ ነው። ታዲያ የአውሮፓ ሊግ ዋንጫ ወደ ኦልትራፎርድ ይሄዳል ወይስ ወደ ሰሜን ለንደን ክለብ ይሄዳል? ማንቸስተር ዩናይትድ በ2024 እስከ 2025 የውድድር ዘመን ካደረጋቸው ጨዋታዎች 12ቱን ተሸንፏል። ለዚህም በፍጻሜው ቶትናምን መቋቋም ይኖርባቸዋል። ምክንያቱም ስፐርስ በዚህ የውድድር ዘመን በሁሉም ውድድሮች ከዩናይትድ ጋር ያደረጋቸውን ሶስቱንም ጨዋታዎች፣ በፕሪምየር ሊግ ሁለት ጊዜ ከሜዳው ውጪ 3 ለባዶ በሜዳው አንድ ለባዶና አንድ ጊዜ 4 ለ3 በሜዳው አሸንፏል። ከዚህ ቀደም በነበረው ታሪክ በአንድ የውድድር ዘመን ስፐርስ አራት ጨዋታዎችን ያሸነፈው እንደ አውሮፓን አቆጣጠር በ1992 እስከ93 ማንቸስተር ሲቲን ሲሆን ቀይ ሰይጣኖቹን በአንድ የውድድር ዘመን አራት ጊዜ ያሸነፈው ሌላኛው ክለብ በ1985 እስከ86 ባለ የውድድር ዘመን ኤቨርተን ነበር። ስፐርሶች በ2024 እስከ 2025 ከዩናይትድ ጋር ባደረጉት ሶስት ግጥሚያዎች በእያንዳንዱ ጨዋታ በ15 ደቂቃ ውስጥ መምራት ችሏል። ስለዚህ ማንቸስተር ዩናይትድ ጠንካራ ጅማሮ ማድረግ ይጠበቅበታል። በሜዳ ላይ በእነዚህ ጨዋታዎች በአጠቃላይ 295 ደቂቃ ከ41 ሰከንድ የጨዋታ ጊዜ ነበር። እስከ ጭማሪው ደቂቃ ድረስ ቶትናም 226 ደቂቃ ከ42 ሰከንድ ደግሞ መርቷል። ይህ የጨዋታው አቬሬጅ ሲሰላ 90.2% ቶትናም ይዟል ማለት ነው። የአውሮፓ ሊግን ያሸነፈ የራሱን የሆነ ታሪክ መጻፉ አይቀሬ ነው። የማይካደው እውነት ሁለቱም ክለቦች በዘንድሮው የፕሪሚየር ሊጉ ጉዞ አስከፍ የሚባል የውድድር ዘመን አሳልፈዋል። ማንቸስተር ዩናይትድ በ37 የፕሪሚየር ሊግ ጨዋታዎች 39 ነጥብ ብቻ ነው የሰበሰበው። ቶትናም በበኩሉ ደግሞ በተመሳሳይ በ37 ጨዋታዎች 38 ነጥብ ብቻ አለው። የአንድ ነጥብ ልዩነት ያላቸው ሁለቱ ክለቦች በሊጉ በውድድር ዘመኑ ማሳረጊያ ጨዋታ ሲቀራቸው ማንቸስተር ዩናይትድ ከአስቶን ቪላ ጋር ውድድሩን ሲያጠናቅቅ ቶትናም ከብራይተን ይጫወታሉ። ካሸነፉ ማንቸስተር ዩናይትድ 42 ነጥብ ይዞ ያጠናቅቃል። በተመሳሳይ ቶትናም 41 ነጥብ ይኖረዋል። ይህ በዚህ ልክ ካልሆነ ግን በያዙት አነስተኛ ነጥብ እንዲያጠናቅቁ ይገደዳሉ። የዘንድሮው የአውሮፓ ሊግ ፍጻሜም ዝቅተኛ ውጤት ባስመዘገቡ ክለቦች የሚካሄድ ነው የሚሆነው። ለምሳሌ ያህል ከዚህ በፊት በዚህ ውድድር ኢንተር ሚላን ዋንጫውን ሲያነሳ የሊግ ውድድሩ ላይ ዝቅተኛ ደረጃን በመያዝ ነበር። ይህ የሆነው እንደ አውሮፓውያን አቆጣጠር በ1993-94 ውድድር ዘመን ነው። በወቅቱ ኢንተር በሴሪያ 13ተኛ ሆነው ሲያጠናቅቁ የኦስትሪያው ኤስቪ ካሲኖ ሳልስበርግ ሁለት ለባዶ በማሸነፍ የኤውሮፓ ሊግ የፍጻሜ ጨዋታን ሁለት ለባዶ በማሸነፍ ዋንጫውን ከፍ አድርጓል። ምንም እንኳን የፖስቴክ ግሉ ስብስብ ያለበት ደረጃ ዝቅተኛ ግምት ቢያሰጠውም ከተቃራኒ ቡድን ጋር ባደረጉት ጨዋታ ከፍጹም ቅጣት ምት ክልል ውጪ እንዲሁም የማዕዘንና የቆመ ኳሶችን በቀላሉ ማስቆጠር እንደሚችሉ አሃዛዊ መረጃዎችም ያመላክታሉ። ችግሩ ሙሉ ባልሆነ አቅማቸው ጉዳት ገጥሟቸው ወደ ቢልባኦ ወደ ፍጻሜው አቀናሉ። ሶስት ምርጥ የመሃል ሜዳ ተጫዋቾቻቸው በጉዳት ከሜዳ ውጪ ናቸው። ልዩነት ፈጣሪ የሚባሉት ጄምስ ማዲሰን እና ኩሉሴቪስኪ ከስፐርሶች ስብስብ ውጪ ናቸው፣ እንዲሁም ሉካስን ጨምሮ አይሰለፉም። የተለየ ፉክክር የሚታይበት የዩሮፓ ሊግ ፍጻሜ ካለፉት አራት የፍጻሜ ጨዋታዎች ሶስቱ ወደ ፍጹም ቅጣት ምት ገብተዋል። በሱም ተለይቷል። ቶትናም ራሱ ላይ ከተቆጠረበት ግቦች ውጪ በፕሪሚየር ሊግ ድምር 577 ያህል ግብ አስቆጥሯል። ይህ ማለት በአንድ ውድድር ከተጠበቀው በላይ 23 ጎሎችን አስመዝግበዋል ማለት ነው። ለፍጻሜው ለማንቸስተር ዩናይትድ ቁልፍ ሰው አንድ ሰው ነው። እሱም ብሩኖ ፈርናንዴዝ ነው። ነገር ግን በቀያዮቹ ሰይጣናት ቤት ትልቅ ኃላፊነት የወሰደው ከአምስት ዓመት ተኩል በፊት ለዩናይትድ በፈረመበት ቀን ነው። በአውሮፓ ሊግ ፈርናንዴስ 27 ጎሎችን በማስቆጠር ሶስተኛ ደረጃ ላይ ተቀምጧል። ኦቦሚያንግ 34 ጎሎችን በማስቆጠርና ፋልካኦ 30 ግቦችን አስቆጥረዋል። ይህ ፖርቹጋላዊ ግን በአጠቃላይ በአውሮፓ ሊግ ባደረጋቸው የጎል ተሳትፎች በ46 ነጥብ አንደኛም ሆኖ እየመራ ይገኛል። ስለ ሁለቱ ግብ ጠባቂዎች እናውራ፣ አንድሬ ኦናና እና ጉግሊሞ ቪካሪዮ። ኦናና በጨዋታ ጊዜያት ያልተጠበቁ ስህተቶችን በዩናይትድ ውስጥ ሲሰራ እንመለከታለን። ቪካሪዮም እንዲሁም፣ ግን እንደ አህዛዊ መረጃ ቪካሪዮ ኳስ የመቆጣጠር አቅሙ የተሻለ እንደሆነ መረጃ ያመላክታል። ሁለቱም ጥሩ ግብ ጠባቂዎች ናቸውም ይባላሉ። ከብዙ ሽንፈቶች በኋላ በጭንቀት የሚብሰለሰሉት ሩበን አሞሪም ይህ ፍጻሜ እምብዛም እንደማያሳስባቸው ተናግረው ስለ ወደፊት ዩናይትድ አብዝተው እንደሚጨነቁና ምናልባት በዝውውር መስኮቱ ዩናይትድ ማይንቀሳቀስ ከሆነ ነገሩ እጅግ አስቸጋሪ እንደሚሆን ካልሆነ ደግሞ እንደሚለቁ አንክሮ ሰጥተው ደጋግመው ተናግሯል። ምናልባት ከተሳካ ነገሩ ለአሞሪም በመጀመሪያ በዩናይትድ ቤት የመጀመሪያ ድልና ዋንጫቸው ነው የሚሆነው። መገኛውን በባስክ ያደረገው 53,000 የሚጠጋ የደጋፊ መቀመጫ ያለው ሳንማሜስ ስታዲየም ይህንን ምሽት በተለየ መልኩ የዓለምን ትኩረት ስቦ በጉጉት ይጠብቃል። ከኤስሪ ፊርዶስ አብደላኪም ነኝ።